ሰላም ሰላም፣ ውድና የተከበራችሁ ተመልካቾቻችን፣ ዛሬ ሚያዝያ 16 ወይም አፕሪል 24 የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገበያ ይዘንላችሁ መተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ ዋክሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክ እና ሼር እንዳይረሳ እያልን ወደ ዕለቱ የምንዛሬ መረጃዎቻችን በቀጥታ እንለፍ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 157 ብር ከ61 ሳንቲም እየተመነዘረ ነው። የአሜሪካ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ጎህ ቤቶች ባንክ ሲሆን 131 ብር ከ08 ሳንቲም ገዝቶ 133 ብር ከ70 ሳንቲም እየተሸጠ ነው። በንግድ ባንክ 124 ብር ተገዝቶ 126 ብር ከ48 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 178 ብር ከ84 ሳንቲም እየተመነዘረ ነው። ዩሮውን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አህዱ ባንክ ሲሆን 149 ብር ከ98 ሳንቲም ገዝቶ 152 ብር ከ98 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 129 ብር ከ04 ሳንቲም ተገዝቶ 131 ብር ከ63 ሳንቲም በመሸጥ ላይ ነው። አንድ የስዊስ ፍራንክ በጥቁር ገበያ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 እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ሲሆን 94 ብር 30 ሳንቲም ገዝቶ 96 ብር 19 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 86 ብር 07 ሳንቲም ተገዝቶ 87 ብር 79 ሳንቲም በመሸጥ ላይ ነው። አንድ የአውስትራሊያን ዶላር በጥቁር ገበያ 100 ብር 33 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። አባይ ባንክ 83 ብር ከ50 ሳንቲም ገዝቶ 85 ብር ከ17 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 78 ብር ከ15 ሳንቲም ተገዝቶ 79 ብር ከ71 ሳንቲም እየሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 21 ብር ከ64 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ በመመንዘር ላይ የሚገኘው ባንክ እናት ባንክ ነው። 17 ብር ከ83 ሳንቲም ገዝቶ 18 ብር ከ19 ሳንቲም እየሸጠ ነው። በንግድ ባንክ 16 ብር ከ67 ሳንቲም ተገዝቶ 17 ብር በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 29 ብር ከ27 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 174 ብር ከ17 ሳንቲም ተገዝቶ 177 ብር ከ65 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 152 ብር ከ78 ሳንቲም ተገዝቶ 155 ብር ከ83 ሳንቲም በመሸጥ ላይ ነው። አንድ የኩዌስ ዲናር በጥቁር ገበያ 514 ብር ከ50 ሳንቲም እየተመነዘረ ይገኛል።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 አርባው ልብር ከ08 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 35 ብር ከ10 ሳንቲም ገዝቶ 35 ብር ከ80 ሳንቲም በመሸጥ ላይ ነው። በንግድ ባንክ 33 ብር ተገዝቶ 33 ብር ከ66 ሳንቲም እየሸጠ ይገኛል። አንድ የኦማን ሪያል በጥቁር ገበያ 409 ብር ከ50 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 222 ብር 59 ሳንቲም በመመንዘር ላይ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 418 ብር 54 ሳንቲም እየተመነዘረ ነው። አንድ የቱርክ ሊሬ በጥቁር ገበያ 4 ብር 11 ሳንቲም በመመንዘር ላይ ይገኛል። አንድ የግብፅ ፓውንድ በጥቁር ገበያ 3 ብር ከ09 ሳንቲም እየተመነዘረ ነው። የዛሬው የጥቁር ገበያ እንዲሁም የባንኮች የምንዛሪ ተመን ይህን ይመስላል። እስከ መጨረሻው ድረስ የተከታተላችሁን ስለሆነ ከልብ የመነጨ ምስጋናችን እያቀረብን ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን፣ ሀሳብ አስተያየቶን ኮሜንት ላይ፣ ቪዲዮ ላይክና ሼር እንዳይረሳ። የዕለቱ የምንዛሪ ተመን ይህን ይመስላል። በዚያ በቃን። መልካም ጊዜ፣ መልካም ቀን።